ተመልሰናል ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እህ ተመልካቾች ላይክ አርገ ጀምር አቅለሽ ልሻችሁ ያውቃል። በቃ ቶተንሃም እንደምታዩት ነው። ተሸነፈ። ቼልሲ ተሸነፈ። ሊቨርፑል ተሸነፈ። በቃ አቅለሽልሽ እኔ ማይሰርም እንደምታዩት ነው። በቃ ምን ደስታ እንዲያቅለሽልሻል። እሑድ ቀን የኛ ሆነት ዘማሪ ናት። ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ፣ ገላዬም ዳንሰኛ። ማነው ስምሽ? ስመኝ ገብሩ። ይሄው ይሄው መጣ መጣልኝ፣ ይሄው እሱ ነው የዝምታ ያባራሪ የመዝሙሮች የባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ አታለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል። እህ ትወና አይደለም፣ እህ ግጥም ነው። እህ ግጥም ግጥም ለማለት ወይም መነባነብ ብለን የምናስበው ነው። በቃ እንካንተ ጋር እግር ብላ ፍቅሬ አይንሽ ውስጥ ጣት አለ ያጫውተኛል፣ ጣትሽ ውስጥ አይን አለ ያባብለኛል። አትይጂ አይሰማም እንዴ እግር ብላ አብዛኞቹ ሌቦች የአርሰናልን መለያ እንደሚለብሱ በማላዊ የተደረገ አንድ ቀን ወያላ ማታ ወሮ በላይ ይላል፣ እናንተ ናችሁ የቼልሲን ማሊያ ለብሳችሁ። ፋስትሩ ምን የነበረው ተው፣ የቸልሲ ስም አታጥፉ። ቼልሲዎች በጣም ሶሪ በጣም ይቅርታ። እናንተ ምንም አታውቁም። በጣም አሪፍ ነው። አቤት አቤት አቤት ጥፍጥናው በጣም ስፔሻል በጣም ስፔሻል ነው። ጥፍጥን ነው። አቤት አቤት አቤት። ለምሳሌ እኔ አሁን አራት ወር ሆኖኛል ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማለት ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። ሂደት ፈጸማችሁ። በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወልድ መንፈስ ቅዱስ። አደውላል ይረጋል። ጌታ ሆይ ጌታ ሆይ። በስመ አብ ወልድ መንፈስ ቅዱስ። ወዳጆች አይታችሁታል እናንተ ደነገጥኩኝ። በስመ አብ ወልድ መንፈስ ቅዱስ። አደውላል ጌታ ሆይ ፈጣሪ ሆይ ፈጣሪ ሆይ።

ፖሊስን ሲቀጣ ይሄው፣ መኪናው እዚህ ጋር አስቆሙት። መሃል ላይ ነው ያቆመው። አስለቅሶ ለቀቀው። አ ሲያሰግደው እዩት እናንተ ሰውላ ሲንግል ነው እንዴ? ሰውላ ገርፍሬንድ እና ቦይፍሬንድ እየፈለገ ነው እንዴ? ወይኔ አፕሊኬሽን ብዛት ቴንደር ነው ቴንደር በብል ክርስቲያን ምናምን እንትን ጀበና በቃ የሆነ የሆነ አለ እንዳለ በቃ እዛ ላይ ማን ነው? ከዛ ፎቶአቸው አለ ስልካቸው አለ ስራቸው ምናምን አለ ምናምን ከዛ እኔ በእርግጥ የገባሁትኝ አጎቶች ምናምን ቼት እያደረጉ ከሆነ ምናምን ቼት ለማድረግ ላያቸው ፈልጌ ነው። ወይኔ አምላኬ! እንዲኑ ፎቶን ማጠፋው ፎቶ ካል አስገባችሁ አይከፍትም ተብሎ ፎቶን አስገብቼ ግርጭ ብያለ እኔ ሰው እዛ ላይ ላለ ጥላጥ ነው እንዲ የሚታዋወቀ።

ለማመን በምትቸገሩበት መንገድ 350 ሺህ ብር ስለተበላ አንድ ሰው ልንገራችሁ። ሰውየው የከባድ መኪና ሹፌር ነውና አየር ቀዝቀዝ ባለበት ሰዓት ላይ በቀላሉ እንዴት ገንዘብ ማግኘት ትችላለሁ እያለ በጣም ብዙ ቀን አሰበ። ከዛን ተደጋግሞ ቴሌግራም ላይ የመጣለትን አንድ ጽሑፍ አስታወሰ። ይሄ 666 ወይም ኢሉሚናቲን ከተቀላቀላችሁ ገንዘብ ሀብት ይትረፈረፍላችኋል የሚለው ማስታወቂያ ትንሽ ቀልቡን ገዛው። ያው በእርግጥ አማኝ በሆንም ስቲል ሞክረዋልና ደውላላቸው። ከደወለላቸው በኋላ ምን አሉት? በጣም እናመሰግናለን እኛ ናምን ልትቀላቀል ስላሰብክ ያው ሀብት ይትረፈረፍልሃል። በጣም ስላመንከን እናመሰግናለን። መመዝገቢያ ግን አስራ አምስት ሺህ ብር ያስፈልግሃል አሉት። ከዛ ስልኩን ከዘጋ በኋላ ትንሽ አሰበና ለምን አልሞክረውም እስኪ አስራ አምስት ሺህ ብር ከፍዬ ብገባ ምን ችግር አለው ብሎ አስራ አምስት ሺ ብር አስገባላቸው። ከዛ በኋላ ካስገባ በኋላ ደወለላቸው ። ሲደውላቸው ማስገባቱን ሲነግራቸው በጣም እናመሰግናለን፣ እምነትህ ጨምሯል፣ እኛን አሁንም ስላመንከ እናመሰግናለን። ነገር ግን ዋናው መታወቂያ የሚሰራልህና ወደ ሀብት መትረፍረፍ ሂደት ውስጥ የምትገባው ግን ቀሪውን 35 ሺህ ብር ስታስገባን ሁለተኛ ክፍያ ለ ይሉታል ጊዜ እናደዳል እሱ ማለት መጀመሪያ ለምን አልነገራችሁኝም? 15 ሺህ ብሩን ከመክፈል የበፊት እኮ ብትነግሩኝ ምናም ብሎ ትንሽ እንትና አይ በቃ ብዙዎቹ መጥተው ከዛ በኋላ ስለሚመለሱ ነው፣ ይሄ የምናጣራበት የመጨረሻ መንገድ ነው ይሉታል። ከዛ ካሰበ በኋላ የሆነ የሚያስኬድ ነገር አለው አለና የቀረችዋን 35 ሺ ብር ይሞላታል ማለት ነው። 50 ሺ ብር ይከፍላችኋል። ከዛን እንኳን ደስ አለህ፣ አሁን ወደ ዋናው ሀብት ወደሚትረፈረፍበት ሂደት ገብተሃል። ለዚህ የሚያስፈልግ ግን ስድስት ጥቁር የሰጎን እንቁላል ይሉታል። ከዛን ሰውየው እንግዲህ አዲስ አበባ ላይ የሰጎን እንቁላል ቢፈልግ ቢፈልግ አያገኝም። ከዛን ደወለላቸው። አረ ያላችኝን ነገር ማግኘት አልቻልኩ ምናም ሲላቸው፣ አይ ተረጋጋ፣ ችግር የለውም። ይሄ መቀየር ይቻላል ቢሆን ጥሩ ነበር የሰጎን እንቁላል፣ ካልሆነ ግን የጥቁር ዶሮ ስድስት እንቁላል ማድረግ ትችላለህ ይሉታል። ከዛ እሱን ካገኘ በኋላ ሲደውልላቸው፣ አስተውል፣ ይህን አሁንም የምንነግርህን በጣም መሰረታዊ ነገር ማስተዋል አለብህ ብለው ያስጠነቅቁታል። የነገሩት ነገር ምንድነው? ሌሊት ስድስት ሰዓት ላይ ማንም ሳያይህ ግቢ ውስጥ ትወጣና ስድስት ቦታ ላይ ለእንቁላል ማስቀመጫ የሚሆኑ ጉድጓዶችን አነስ አነስ አድርገህ ትቆፍራለህ። ከዛን ስድስቱን ታስቀምጥና እሱን ዙሪያውን ትዞረዋለህ። ነገር ግን ይህን በምታረግበት ሁኔታ ውስጥ አስተውል ራቁትህን መሆን አለብህ። ያለ ስቴፕ ደግሞ እንዳይሳሳትብህ ለማስረጃ እንዲሆን ደግሞ ራስህን ቪዲዮ ብትቀርጽ ጥሩ ነው ብለ ይነግሩታል። ከዛም ገንዘቡ ይትረፈረፍልሃል። ከዛ በኋላ በጣም ሀፍታም ነው የምትሆነው የሚል ሀሳብ ይነግሩታል። እሺ ብሎ ሰውየው ተደስቶ ከዛ ለሊት ማንም ሳየው ስድስት ሰዓት ላይ ተነስቶ ያችንን እንቁላል አደረገ። ራቁቱን ሆኗል። ለራሱ ደግሞ መተማመኛ ብሎ ቪዲዮውን እየቀረጸ ነው። ከዛን ይዞራል፣ ይዞራል፣ ይዞራል። ምንም ይፈጠር ነገር የለም እና በጣም ሰዎቹ የተመችኝ ምንድን ነው ለሊት ደውሎ እንዳይበጠበጣቸው ምን ብለውታል? ከጠዋት አንድ ሰዓት በፊት መደወል አይቻልም እኛ ጋር ብሎ አስጠንቅቀውታል። ሰውየው በቃ እንዴት እንዴት እንደነጋለት ነጋ አንድ ሰዓት ላይ ደወለላቸው። አረ እንደምትሉኝ ያደረግኩ ግን ምንም የመጣ ሀብትም የሆነ ዘነበልኝ ምናምን የተተረፈረፈልኝ ገንዘብ የለም ይላቸዋል። አይ እንደዚህማ አይሆንም፣ ባልንህ መሰረት ከሠራህ እንዳልህ ሀብት ሊተረፈረፈልህ ይገባል፣ ገንዘብም ልታገኝ ይገባል ይሉታል። አረ እንዳላችሁኝ ያደር እንዴ በእርግጠኛ ነህ እስቴፑን፣ እርግጠኛ ነህ ይሉታል። አዎ እርግጠኛ ነኝ። እስቲ ላከው ቪዲዮውን ሲሉት፣ እሺ ሆይውት ብሎ ቪዲዮውን ይልካል ማለት ነው። ቪዲዮን ከላከ በኋላ ሰዎቹ አራዶች ናቸው። ዝም ምን ያሉት፣ ምንም አላሉት። ግን እሱ በቃ በጣም ስለተጨነቀ ደወለላቸው። ከዛን ሲደውል ምን ቢሉት ጥሩ ነው አንተ ለሊት ስድስት ሰዓት ላይ አጣፍር። ምን እንደዛ ማታ በዛ ለሊት ገንዘብ ይመጣልኛል ብለ ስታስብ። ለማንኛውም አሁን በአንድ ሰዓት ውስጥ ሶስት መቶ ሺህ ብር አካውንታችን ውስጥ ካላስገባ ይህንን ቪዲዮውን በሁሉም ሶሻል ሚዲያ ላይ እንለቀዋለን ብለው ይዘጉበታል። ከዘመድ አዝማድ ያልተለመነ ሰው የለም። ያንን ገንዘብ ፈልጎ ይልክላቸዋል። ያንን ከላከ በኋላ እንኳን ምን ቢሉት ጥሩ ነው፣ ከዚህ በኋላ በማንኛውም ሰዓት አካውንት ባዶ እንዳይሆን በማንኛውም ሰዓት ልንጠይቀህ ስለምንችል እሱን ሬዲ ያድርግ እስካሁን ግን ባለው ነገር ተስማምተናል፣ ከዚህ በኋላም ፖስትብን ብለው ይነግሩታል። እሱ ግን ዛሬም ድረስ የሆኑ ሰዎች ቪዲዮ ተደብቀው ባየ ቁጥር የእሱን እንትን እያዩ የመሰላቸው እየመሰለው በጣም የተደናገጠ ከዛ በኋላ ከሰው ጋር ጭምር ያለው ኮሚኒኬሽን ተበላሽቶ ቀርቷል። ለማንኛውም አተርፍ ባይ አጉዳይ ማለት እንደዚህ አይነት ሰው ነው፣ ተጠንቀቁ ለማለት ነው። ውስጥ ውስጥ ተጠራጣሪ ነው፣ ተጠራጣሪ ነው፣ ተጠራጣሪ ነው

በላይ በላይ ቀልድ በላይ በላይ ቀልድ። እንቁላል 15 ብር መግባቱን ተከትሎ የአበሻ ዶሮዎች ደስታቸውን ጥሬ በመብላት ገለጹ። ከመቶ ከመቶ ሃምሳ ዓመት በፊት ዶሮን እያታለሉ በመጫኛ ይጥሏት የነበረ ቢሆንም አሁን ግን ዶሮ ራሱ ቆቆናለች። በ15 ብር የተገዛ እንቁላል ከመብላት ይልቅ መታቀፍ የመረጡ የህብረተሰብ አካላት መጥበሻቸው ላይ ጭድ እየጎዘጎዙ ነው የድምፅ ብክለትን ለመከላከል በማሰብ ልዋጭና ቁራሌው አፋቸው ሊታሸግ ነው። በአሮጌ ጠርሙስ አስታከው ለመፍታቸው የሚጮሁ መብዛታቸውን ተከትሎ ድምፅ አልባ ቁራሌዎችን ከፓርላማው መንደር ለማግኘት እየተሰራ ነው። የኮሪደር ልማቱ ንጹህ ለማድረግ በማሰብ የመንገድ ዳር ቱቦችን በወተት ማጠብ ተጀመረ። ወተት የጠገበ ትቦ ጠንካራ ጎርፍ መቋቋም ይችላል የተባለ ሲሆን፣ ትቦ ለትቦ ለሚያድሩ ሰካራሞችም የተሻለ ጠዋት እንደሚሆንላቸው ተስፋ ተደርጓል።

ስማ የሆነ ሴት በዚህ ካስታልፋ ይታል አላየውም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ። እርግጠኛ ነህ? አዎ፣ አላየውም። ባይ አልነግርህም ነበር አምኛህ። ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘዋትም። ማ በእናትህ ካያት ንገረኝ። ና አንቺ ውሸታም ሌባ፣ ና ውጪ፣ ውጪ። ከሱቄ ምን እዚህ ውናት ና፣ አንቺ ውጪ፣ ነ ወደዛ ቆይ በላት። ስንት አይነት ሰው አለ እባካችሁ። ወይ የሚመቸኝ ረጋ ያለ ቃላት አጠቃቀሙ በተለይ ደግሞ የቃላት አጣጣሉ ላይ አይምሮ ይጠይቅ። ምህዳሩን አስፈተን የህልውናችንን ጥግ ከተቀዳጀን አይምሯችን በህልማችን ልክ አርሰናል የሚሸነፍ ከሆነ የፍሬም የማነ ጋዜጠኝነቱን ያቆማል አሉ ግን ብለህ አልኩኝ። እድሜ ዘመን ለምን አይሸንፍም አርሰናል? በሬዲዮ ነው ድምፅህን በጣም ምናቀው። በቲቪም እኮ ነበርክ ድሮ። ፀጉርህን እንደዚህ እንደዚህ እያለ ቀጭኑኝ። በምንም ነገር ውስጥ እያለፍኩ አትሌቲክስ ልዘግብ የቲቪ እየሰራን እንጦጦ ናሽናል ቲሙ እንትን እያልኩ ተቀላቅዬ አትሮጥም እንዲያሉ ቀጭኑኝ። እኔም አብሬ መስያቸው ምሳ ምናምን አድርገን ሪፖርት ሆን አንተ ወደኋላ ትቀራለህ አትሮጥም አሉ። ስፖርት ጋዜጠኝነት ስጀምር የመጀመሪያ የተጣላሁት ከፋዘር ጋር ነው። የባህሩ ቃኝን ደምስሽ ሊብሮ እያነበብኩ ስተርክ ፋዘር ማታ ሊሰማ መጥቶ ሲለው የኔ ድምጽ ውጭ አሳደረኝ። የቅባት ዕቃ ሽጬ ለቁራሌው ሶስት ቁጥር ባስ ይዤ ዘነበ ወርቅ ድረስ ይዤ ነው እነ ደምሴን ያገኘሁትን። ኢትዮጵያ ሬዲዮ፣ ኢትዮጵያ ሬዲዮ የመጀመሪያ ደምሴን ያየሁት ቀን ጎርፌን ያየዋቸው ሰዓት ወረቀት ሞርቶ በቃ ይሰራሉ። ግን ደምሴ ያለፈበት ስለሆነ ነፍሱን ይማረው። ከድሬዳዋ ሲመጣ እንደዚሁ እሱ ሰለሞን ተሰማ በቀደደለት መንገድ ሄዶ ነው። ስለዚህ እስቲ እንየው ነው ሲል የነበረው። እሺ ዘሚኛለሽ ከዚህ በኋላ ዊኬንድ እና አመት በዓል በዓል ቤተሰብ ጋር ማሳለፍ የለም እንዴ? ምን ማለት አላለች? ይኸውልሽ የኔ እናት አማችሽ ነች። የኔ እናት ጋር እናሳልፋለን እንዴ። ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው አማርኛ ነው የምናወራው። ልታችን በአንድ ሳምንት ከሳምንት በፊት እዚህ ቤት ነበር እና አይደለ በአንድ ሳምንት ውስጥ እንዴ? ልጅ እኮ ይኸውልሽ ሁለት አመት ታስቦ ዘጠኝ ወር ተረግዞ ይመጣል። አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁም? ኧረ የምስራች ሳሰሙን ምንድን ነው። እሷ እሷ ታሳድግ ይመስል ልጅ ልጅ የምትለው እንዴ። አባትሽ እዚህ ቢሆን እሷቱ ላይ ማስበው ነው ምንዶ የምታስበው ምን ከሺል ላይ ንዘዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን ሶስት ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ይሁን ጋብ ካገባሁሽ ሶስት ዓመት ነው። እዚህ ቤት እመጣለሁ ነው። አስቴርዬ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር ስልሳ ምሁር ነበር። አትቻገርም ስልሳውን የሚበላችሁ እራሱ አብዮቷን እች የምን መቀደር ነው። እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውሮተው ቢሞቱ

ማን እንደገደላት ወይም ደግሞ እራሷን ታጥፋ ምንም የምናውቀው ነገር የለም። ምንም ቦታው ላይ አልነበራችሁ ማለት። እስከ መቼ ነው በሰው ህይወት የምትፈተፍቱት? አልገባኝም በእውነት። እቺ እጅ እኮ ቤተሰብ አላት። ገና ሀዘን ላይ ናቸው ያሉት። ራሷን ያጠፋችው እንደዚህ ሆና ነው እንደዚህ ሆና ነው። ምንም የምታቁት ነገር የለም። ቦታው ላይ እኮ ያላችሁ ሆነው የምትመስሉት። እሱ ነው የገደላት እሱ ነው እንደዚህ ያደረጋት። ምን ታውቃላችሁ? ስለ ስለ ሰው ህይወት ምን የምታቁት ነገር አለ? ነገሩ ሲገላት ነበራችሁ? ራሷን ስትፈጠፍጥ ነበራችሁ? ስለዚህም ህግ የያዘውን ጉዳይ እናንተ ምን ቤት ናችሁ? ቤተሰብ እኮ አላቸው እነዚህ ሰዎች እኮ ቤተሰብ አላቸው፣ አላችሁ እስኪ ነግበን ይበሉ። በኛ በእኛ ላይም እኮ ይደርሳል ሐዘኑ እኮ ሁሉም ሰው ቤት እኮ ይገባል። አሁን ራሷን ነው የጣለችው እያላችሁ የምታወሩ ሰዎች እሺ፣ የእናንተ እህት ብትሆንስ? እሺ፣ ወይም ደግሞ እሱን የገደላት የምትሉ ሰዎች እሱ የእናንተ ወንድም ቢሆንስ? ስሜቱ ግን ይገባችኋል። ዝም ብላችሁ የሰው ሕይወት ላይ መፈትፈት እስከ መቼ? እኔ አንዳንዴ በእውነት አበሻዎች ስንባል ለምንድን ነው በማያገባን ገብተ የምንፈተፍተው? ምንም እውቀቱ በሌለ ነገር ቦታው ላይ እኔ አላቅም። በእውነት ማለት ፖለቲካው ላይም ሃይማኖቱ ላይም ኳሱ ላይም ሁሉም ነገር ላይም ተንትናችሁ ትችሉታላችሁ። ይሄ ሶሻል ሚዲያ የመናገር መብት ስለሰጣችሁ ብቻችሁ ዝም ብላችሁ እዚህ እየመጣችሁ ግን ይሄ ሀዘን ነው እባካችሁ ቢያንስ ለቤተሰቦቻቸው ስትሉ ዝም በሉ። በቃ ቦታው ላይ እንደነበራችሁ ሰዎች ሆናችሁ ልቦ ላይ ይስጣችሁ። የተወደዳችሁ ክብራትና ክብራን ታዳሚያን እንደሚታወቁ ታክሲ እንግዲህ ያስጠራናችሁ የተለያዩ ከተማ ውስጥ አገልግሎት የሚሰጡ ታክሲዎች አሉ እና ለነዚህ ታክሲዎች የተለያዩ ስሞችን ሰተናቸው የምስክር ወረቀት እንሰጣቸዋለን ማለት ነው። እንግዲህ ቀደም ሲል በነገራችሁ ስም መሰረት ቶሎ ቶሎ እየመጣችሁ የምስክር ወረቀታችሁን ትወስዳላችሁ ማለት ነው። በመጀመሪያ የምንጠራው ወደ ታክሲ እንደገባ የሚቀበልንን እቅፍ አድርጎ የሚቀበልንን ነው። ብብቱ ሽታይ እንግዲህ ሰዎችን በመቀበል ገና ወደ ታክሲው እንደገቡ ውድ በማድረግ ከፍተኛ ውጤት ነው እንግዲህ ያመጣኸውና ለዚህ ደግሞ የምስክር ወረቀት ልንሰጥህ እንወዳለን። ብቤ በዚሁ ቀጥል። በቀጣይነት ደግሞ ስንገባ የምናየው እሱን አለማየት ከባድ የሆነብን ሁሌም የምናየውን ነው። ቦክሰሩ አየነው፣ ወልካም ብለህ አንተ የምትቀበለነን እጅግ አርገን እናመሰግናለን። ቦክሰሩ። በቀጣይነት ደግሞ የምንጠራው ታክሲ ውስጥ ሁሌም የማይለየንን ጓደኛችንን ማለት እችላለሁ። ታክሲ ውስጥ ስንገባ የጓደኛ ያህል እንዳይደብረን እስከ መዳረሻችን ድረስ የሚያደርሰን ነው። ጭቅጭቅ ከፍ ያለው እጅግ አድርገን እናመሰግናለን። ጭቅጭቅ። በቀጣይነት ደግሞ ታክሲ ውስጥ ከገባን በኋላ በተለይ እናስበዋለን፣ በጣም እሱን እናስበዋለን እና ከአእምሯችንም ማጠፋው መልሱ ዘገያ፣ መልሱ እናመሰግናለን። በቀጣይነት ደግሞ የምንጠራው ወደ ታክሲ ስንገባ በፍቅር የሚቀበለንን ነው ማለት ነው። ማዛ ብዙነ ማዕዛው ብዙነህ ብዙነህ የተለያዩ ፍሌቨሮችን እንድናሸት ስላደረገን እናመሰግናለን። እባካችሁ ማዕዛው ብዙ ነህን እያጨበጨባችሁ ወደዚህ ሸኙልኝ። ማዙ በጣም እናመሰግናለን። በተለያዩ ፍሌቨሮች እንደምንገናኝ ተስፋ እናደርጋለን። ክብረት ስጥልን። እሺ፣ በቀጣይነት ደግሞ የምንጠራው ብዙ እውቀት እንድናገኝ ያደረገንን ነው። ብዙ እውቀቶች እንድንገበይ እያደረገንን ነው ማለት ነው፣ ጥቅሱ በዛብህ ጥቅሱ በዛብህን እያደረገን እናመሰግናለን። ያው እንግዲህ ሁላችሁም ለምን አልተሸለምንም እንደምትሉ ተስፋ እናደርጋለን። የተወሰኑትን ብቻ ነው የሸለምነው። ቀስ እያለን ደግሞ ሌሎቻችሁንም እንዲሁ የምንሸልማችሁ ነው የሚሆነው። እጅግ አገ እናመሰግናለን። አንቺ ያገባሽ ወይ? አላገባሁ አላገባሁ፣ ገና አላገባሁም። ፍቡነ ያገማ አዱብራ እስካሁን ልጃገረድ ነሽ? ልጃገረድ ነሽ?

ከታች ሰብስክራይብ የምትል ቀይ ቦታ አለች አንድ ጊዜ ተጫኗት አ አሁን ደግሞ ከጎን የመጣች የደውል ምልክት አለች እሷንም አንድ ጊዜ በመጫን ኦንላይ ያረጓታል። ከዚህ በኋላ በየጊዜው የምለቃቸው ቪዲዮዎች በትኩሱ ይደርሷችኋል ማለት ነው። አሁን መሄድ ትችላላችሁ። ቻው።